ዘይታችን እንደምትመለከቱት ልክ የተጠለለ ነው የሚመስለው። የጉሎ ዘይታችን በዚህ መልኩ ወጥተዋል። ምግብ ዘይትና የፀጉር ዘይት እየጨመቅን የምናሳያችሁም ይሆናል። ሰላም የተወደዳችን አይተከበራችሁ የቢዝነስ ታራ ሚዲያ ተከታታዮች እንደ ሰምታችኋል በእያላችሁበት እንደተለመደው ውላችሁ መልካም እንደም እየተመኘን፣ ዛሬ በእናንተ ጥያቄ መሰረት ተለቅ ያለ የዘይት መጭመቅያ ማሽን በሰዓት 20 ኪሎ ግራም የሚጨምቅ አቅርብልን ባላችሁኝ መሰረት የው ማሽን ይዘላችሁ መጥቻለሁኝ። በባለፈው ፕሮግራም ላይ አራት አይነት ምርት ጨምቀን አሳይተናችኋል፦ ኑግ፣ ተልባ፣ ጥቁር አዝሙድ እንዲሁም ሰሊጥ። በዛሬው ዝግጅታችን ደግሞ ያኔ ያልሰራናቸው ሱፍና ጉሎ ጨምቀን የምናሳያችሁ ይሆናል። እንግዲያውስ ቢዝነስ ታራ ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ አብራችሁን ቆያለን። በቢዝነስ ታራ ሚዲያ እንዲተላለፍላችሁ ወይም ይቀርብላችሁ የምትፈልጉትን የቢዝነስን ሀሳብ በኮሜንት ሴክሽን እንድታሳውቅን እየጠየቅን አሁንም መልካም ቆይታ ተመልሰናል ውድ ተመልካቾቻችን፣ እነዚህ ምርቶችን ከመጭመቀ በፊት ስለ ማሽኑ የተወሰነ ነገር ልበላችሁ። ይህንን ማሽን በሰዓት 20 ኪሎ ግራም የትኛውም አይነት ምርት የሚጨምቅ ሲሆን ከ20 ኪሎ ግራም ደግሞ ወደ 9 ሊትር ይሰጠናል። ምናልባት ጥቁር አዝምሮ ወደ 8 ሊትር የሚያክል ሊሰጣችሁ ይችላል። ከ20 ኪሎ ግራም ኤሌክትሪክ ፍጆታ ብናይ የምጣድን የሚያክል ጉልበት ይወስዳል። ናንሸቹ የቻይና ሆነው ኮሪያ ስታንዳርድ ሲሆኑ ይህ ግን የኢንዲያ ነው። ሶ በዛሬው ዝግጅታችን ሁለት አይነት ምርትን ጨምቀን የምናሳያቸው ይሆናል። መጀመሪያ እንዴት ማሽናችን ኦፕሬት ማድረግ እንደምንችል የማሳያችሁ ይሆናል። ይህን ፕሮግራም ሰርቼ የማቀርብላችሁ ቤት ውስጥ ነው እና በቤት ቆጣሪ እንደሚሰራ ለማሳየት ያክል ነው። ማሽናችን ከሶኬት ሰክቻለሁ። ከሰካሁት በኋላ ምን ማድረግ አለብኝ? ማሽኔ እንዲግል ለ20 ደቂቃ ወይም ደግሞ ይህንን ትልቅ ማሽን ስለሆነ ለ25 ደቂቃ መቆየት ይኖርብናል። ምክንያቱም የሚያስፈልገው ሙቀት ካልወሰደ የምንፈልገው አይነት የዘይት ምርት ሊሰጠን ስለማይችል፣ ግዴታ ለ25 ደቂቃ የሚያክል ማሽኑ እስከሚሞቅ ወይም ደግሞ እስከሚግል ድረስ የሚያስፈልገውን ሙቀት እስከሚወስድ መቆየት ይኖርብናል ወል ይህንን ማሽን በቤት ቆጣሪ እንደሚሰራ ነግሬያቸዋለሁ። ወደ ሶስት ኪሎዋት የሚያክል ነው የሚወስደው። የቤት ቆጣሪ ሰባት እንደሆነ ታውቃላችሁ። ብሬከር አለው። ብሬከሩ ኦን ካደረግነው በኋላ ሂቲንግ ፕረስ እንትን ክሊክ ካድርገን ማሽኑ እንዲግል እናደረገዋለን። ምን ማሽን ትልቁ ነው እና አስተማማኝነቱ ቢበላሽ እንኳ ይህን ብሬከር ነው የሚበላሸው እንጂ ሙሉ ፓርቱ የኤሌክትሪክ የመቃጠል ፕሮባብሊቱ በጣም ትንሽ ነው ለማለት ፈልጋለሁ። አሁን ማሽኔ መጀመሪያ መጭመቅ የሚፈልገው ሰሊዝ ስለሆነ ሰሊጥ ምን ያህል ዲግሪ ሴንቲግሬድ ያስፈልጋል ሁለት መቶ ዲግሪ ሴንቲግሬድ ያስፈልጓል ማሽናችን በሁለት መቶ ዲግሪ ሴንቲግሬድ መሞቅ ይኖርበታል ማለት ነው አሁን 198 ነው ያለው 198 የሚለው መጨመር ይኖርብኛል እስከ ሁለት መቶ ኦልሬዲ ሁለት መቶ አድርጌዋለሁ ሁለት መቶ ካርኩት በኋላ ሴት ሆነዋል ማሽናችን ቀስ እያለ ሁለት መቶ እስከሚደርስ መጠበቅ ይኖርብናል 200 ከደረሰ በኋላ መጭመቅ የምንጀምር ይሆናል። ስታርት በተን ግን መንካት ያለብን አትሊስት እንኳን ማሽናችን እዚህ ላይ ሴት ያደረግነው የሚያስፈልግን ሙቆት እስከሚደርስ ነው ማለት ነው። የምግብ ዘይትና የጽጉር ዘይት እየጨመቅን የምናሳያችሁም ይሆናል። ጭመቅ እጀምራለሁኝ። ፋን ሲስተም ስለሆነ ይህን ትልቁ ማሽን ፋን ሲስተምን ማለት ነው። ሙቆት ሲኖር ምን ያደርገዋል? እኒ ያቀዘቀዘው ያደርጋል ማለት ነው። የምትሰምቱን ድምፅ የፋን ሲስተም ድምፅ ነው። የማያስፈልግ ሙቆት እንዳይሰጠን ማለት ነው። ማድረግ አለብኝ እንዲጨምቅልኝ ስታርት አደረገዋለሁ ማለት ነው። ሱፋችን በዚህ መልኩ እየተጨመቀ ነው። ተረፈ ምርቱ በዚህ ይወጣል ዘይታችን ለመውረድ በዚህ እንትን እየጨመቀልን ነው እንግዲህ ወደ ተመልካቾቻችን፣ ይህንን ሱፍ ተረፈ ምርቱ እንደምታይት ነው። ሰሊጥ ደሞ ወረድ በዚህ መልኩ እንትን እየጨመቀልን ይገኛል። ማሽናችን ከአራት ኪሎ ሱፍ ምን ያህል ሊትር ዘይት እንደሚሰጠን የምናይ ይሆናል። አራት ኪሎግራም ሱፍ ጨምቀን ጨርሰናል። ምን ያህል ሊትር ዘይት እንደሚሰጠን አብረን የምናይ ይሆናል። ማሽናችን በጣም ቀዝቃዛ ነው ያለ። ምክንያቱ ፋን ሲስተም ስላለው ሙቆት በሚኖሩበት ጊዜ ፋንሲስተሙ ሲስተሙ ራሱ ያነሳውና ሙቆት እንዲወተን ያደርገዋል። ይህንን ማሽን ቤት ውስጥ ሆናችሁ እንኳን መስራት ብትፈልጉ በጣም አዋጭ ስራ ነው ለማለት እወዳለሁኝ። አሁን ጨምቄ ስለጨረስኩኝ ማሽኔን ክሊን አደርገዋለሁ፣ አጽድቶ ሁሉም እንዲያስወጣልኝ ማለት ነው ለ15 ሰከንድ ያክል ግዴታ ፕረስ ማድረግ ይኖርብኛል። አራት ኪሎ ሱፍ ምን ያህል ሊትር ዘይት እንደሚሰጠን አብረን የምናይ ይሆናል። ዘይታችን እንደምትመለከቱት ልክ የተጠለለ ነው የሚመስለው። አሁን ደግሞ የጸጉርን ቅባት ከጉሎ የሚገኝ የምንጨምቅ ይሆናል። ይህን የምታየት ጉሎ አንድ ተኩል ጉሎ ነውና ከዚህ አንድ ተኩል ጉሎ ምን ያህል የፀጉር ቅባት ዘይት እንደሚሰጠን አብረን የምናይ ይሆናል። ይህንን የጉሎ ዘይት ነው የፀጉር ማለት ነው። የጉሎ ዘይታችን የተረፈ ምርት በዚህ እየወጣ ነው፣ ዘይት ደግሞ በዚህ እየተጨመቀልን ነው። እዚህ ላይ ግን መናገር የምንፈልገው ከአንድ ምርት ወደ ሌላ ምርት ስትሸጋገሩ ማሽናችሁ በደም ማጽዳት ይኖርባችኋል። ምክንያቱም ዘይቶቹ የእያንዳንዳቸው ጥራት። እንዲሰጣችሁ እነዚህ ማሽኖች በዋነኝነት ሁለት አይነት ምርት ነው የሚጨምቁልን፣ ለምግብነት የሚውሉ ዘይቶች እና ለጸጉር የሚውሉ የጸጉር ቅባተት ይጨምቁልናል። ያው እንደየምርቱ ነው የሚለያየው። እኛ የሰጠነው ምርት ግን ለምን እንደሚሆን ራሳችን እንለያለን። ሰው የጉሎ ዘይት በዚህ መልኩ እየሰራን እንገኛለን። መጨመር ይኖርብናል። ትልቁ ነገር የረሳቱ ነገር ቢኖር ግን የትኛውም አይነት ምርት ስንጠቀም ማንጣጣት የለብንም ከተንጣጣ የደረቅነቱን ባህሪ ሊቀይር ስለምችል ምርቱ ማሽኑ ሊያበላሸው ወይም ደግሞ ላይ ስራ ስለምንችል የምንጠቀመው የትኛውም አይነት ምርት ሳይንጣጣ በደረቁ መሆን ይኖሩበታል። ብንጨምቅ የሚመከረው ግን የምግብነት ብንጨምቅናት። ምክንያቱም የሚበላ ነገር ስለሆነ ወደ ሆድ የሚገባ ነገር መጀመሪያ ቅድሚያ መስጠት ይኖርብናል። ከዛ ደግሞ የፀጉር ቅባቶችን መጭመቅ ይኖርብናል። ኦልሞስት እየጨረስኩኝ ነው። ዛሬ ሁለት ነገር ጨርሰዋል። ማሽናችን ጨምቆ ጨርሰዋል። ከ1 ኪሎ ግራም የጉሎ ምርት ምን ያህል ሊትር ዘይት እንደሰጠን አብረን የምናይ ይሆናል። ሰርቼ ስለጨረስኩኝ ማሽኔን ማሳረፍ ይኖርብናል። ከማሳረፍ በፊት ግን ይህንን ክሊክ ማድረግ ይኖርብኛል፣ ለ15 ሰከንድ የሚያክል ምክንያቱም የቀረ ነገር እንዳይኖር አጥቦ እንዲያወጣልን ሪ ምጨንቆው ነገር ስለሌለ በዚህ ኦፍ ማድረግ ይችላልው። ሲቀጥል ደግሞ መጨረሻ ላይ በዚህ ማጥፋት ይኖርብኛል ማለት ነው። ቅድም እንዳልኳችሁ ከ አምስት ኪሎግራም የጉሎ ምርት ምን ያህል የሊትር ዘይት እንደሰጠን አብረን የምና ይሆናል። የጉሎ ዘይታችን በዚህ መልኩ ኦሬዲ ይህንን ሞልተዋል። ከዚህ እንትን የቀረ አለ። ይሄ ግማሽ ሊትር ነው። ከአንድ ተኩል ኪሎ ግራም የጉሎ ዘይት ይህንን ግማሽ ሊትር እና ይህንንም ጭማሪ ያለው ኦልሞስት ዘጠና ፐርሰንቱ የጉሎ ምርቱ ቅባት ነው ማለት ነው። የጉሎ ምርት በጣም ትርፋማ ነው። ከአንድ ተኩል የኪሎ ምርት ይህንን የሚያክል ሊትር ሰጥቶናል። ይህንን ግማሽ ሊትር ነው። ይህን ደግሞ ሩብ ሊትር ኦልሬዲ ከዚህም የተወሰነ ይቀራል። ሶ ይህንን የሚያክል ምርት ሰጥቶናል። ከጉሎ ዘይት ሱፍና የጉሎ ምርትን ጨምቀን አሳይተናቸዋል። ከአራት ኪሎ ምርት ሱፍ ይህንን የሚያክል የሊትር ዘይት ሰጥቶናል። እነዚህ ደግሞ ከአንድ ነጥብ አምስት ኪሎ ግራም የጉሎ ምርት ይህንን የሚያክል ዘይት ሰጥቶናል ማለት ነው። ሶ ይህንን ማሽን ትልቅ ቢሆንም ምንም አይነት ሙቆት አይሰጥም። ምክንያቱም የራስ የሆነ ፋን ሲስተም ስላለው ቤት ውስጥ ሆነንም መስራት የምንችል ይሆናል። በሰዓት ቅድም እንዳልኳችሁ 20 ኪሎ ግራም የትኛውም አይነት ምርት ይጨምቃል። ከዛ ደግሞ ምን ያህል ሊትር እንደሚሰጠን ወረድ እንደምትመለከቱ ከስፍና የጉሎ ዘይት ነው፣ ወረድ ሰርቻለሁኝ። ምናልባት የሌሎቹ ምርቶች ደግሞ ከአሁን በፊት የሰራሁት ቪዲዮ ስላለ የምትመለከቱት እስክሪን ላይ አይታችሁ ማየት ትችላላችሁ። የዛሬ ዝግጅታችን ይህንን ይመስላል። ይህንን ማሽን መግዛት ለምትፈልጉ፣ እንዲሁም ደግሞ ምርት ለምትፈልጉ ስክሪን ላይ በሚታየው ስልክ እየደወላችሁ ዝ ትችላላችሁ። እንዲሁም በቢዝነስ ተራ ሚዲያ ላይ ሊተላለፍላችሁ ወይም ደግሞ እንዲቀርብ የምትፈልጉ የትኛውም አይነት ማሽን ወይም ደግሞ የቢዝነስ ሀሳብ በኮሜንት ሰክሽን አሳውቅን ለዛሬ የነበረን ፕሮግራም ይህንን ይመስላል። ደህና